ብዙ ጊዜ ስለ ሕይወቷ ሲጠይቋት የኔ ሕይወት ሃምሳ ሃምሳ ነው ትላለች ነገር ግን ለማሳቀም የተጠቀመው ዘዴ ነው ምናምን እያልን አልፈን ነበር። አሁን ላይ እየተሰማው ያለው ነገር በጣም ብዙ ችግር እያሳለፈች አደገች ልጅና በጣም ብዙ ችግር እያስተናገደች ያለች ልጅ እንደሆነች ነው እየሰማን ያለ ነው። እኔ በዴዚናት ለመፍረድን ከብዶኛል፣ በዴዚን በመፍረድ ከብዶኛል። ባለችም እንደዛው ብቻ ሀሳቤን እስኪ እስከ መጨረሻ አዳምዶኛል። ሰላም አሌይኩም ወረሕመቱላሂ ወበረካቱህ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱላህ። እንግዲህ አንድ አዲስ ነገር ተፈጥሯል ማለት ነው ቴክቶክ ላይ ቲክቶክ ላይ ያው በየሶስት ቀኑ የሆነ አዲስ ነገር መፈጠሩ አይቀርም ነውና፣ የተፈጠረው አዲስ ነገር እንግዲህ ሁላችሁም እያያችሁት ይመስለኛል። ዴዚ ከእናቷ ጋር ተጣላች። የተጣላችበት ምክንያትም ዴዚ ከፍቅረኛ ጋር ሄዳለው ምናምን ባለችበት መንገድ በዛ ነው የተጣሉት ማለት ነው። ያው ወደ ሚዲያው የወጣው መንስኤው እንደዛ ነው በመባል ነው። ነገር ግን ብዙ ነገር እየተወራ ነው። ዴዚን በጣም በድላ ነው ያሳደገችዋት፣ በጣም አሰቃይታ ነው ያሳደገችዋት በጣም በጣም እየተባለ ብዙ እየተወራ ነው። እዚህ ጋር ምን ብትሆን እናት ናት፣ ያለአባት የምታሳድግናት ደግሞ በጣም ጠንካራ እናት ናት ማለት ነው። እ በና ምናልባት እናቲቱ እንደዚህ እየከለከለቻት ያለችው እንድትሄድ ያልፈለገችበት ምክንያት ፓርታ ሊሆን ይችላል። ምክንያቱም አንድ ናት ብቻዋ ናት። ምንም የማታውቀው የሆነ የቲክቶክ ነው እንድታውቃ አሌክስ ከልቡ የሚያፈቅራት ልጅ ሊሆን ይችላል። ነገር ግን እናቷ ስጋት ሊኖርባት ይችላል። እንደ እናቱ ናችሁ ስታስቡት ማለት ነው። እናት ስጋት ይኖርባታል። ምንም ብታምነውም አንድ ሰው ግን አሳልፋ ልጇን ለመስጠት በጣም ትልቅ ስጋት ይኖርባታል እና ምናልባት ሰክታና ሳክታና ፈርታ ሊሆን ይችላል። ይህ ልጅ ደግሞ ቆንጆ ከሆነም የተነሳ በጣም ብዙ ልጆች እናፈቅርሃለን እያሉ እንትን ይሉታው ማለት ነው። በጣም ብዙ ያንን እያየች ይሄ ልጅ የሚያበቅ ልጅን ይጎዳታል ብላ አስባ ይመስለኛል። እንደኔ ሀሳብ ማለት ነው ምክንያቱም ብቻ ግን ደግሞ የሚያወሩት ነገር ከልጅነቷ ጀምሮ በጣም አሰቃይታና ያሳደገቻት እየተባለ ነው። እንግዲህ ቸግሯት ሊሆን ይችላል። ምንም ብትሆን ብዙ ስቃይና መከራን አሳልፋ አንድ አመት ደርሰዋል ማለት እዚህ ሂድሜ ድረስ አድርሳታለች እና በጣም ደግሞ አስተዳደጓ እውነት ለመናገር እኔ የሰማት ነገር መጥፎ ጎን ቢኖረውም ነገር ግን አስተዳደጓን ሳደንቅ አላልፍም። በጣም ተግባቢ ልጅ እንድትሆን፣ ረጋ ያለች ልጅ እንድትሆን፣ ፀባይ እያለ ያለች እንድትሆን አድርጋ ነው ያሳደገቻት። ቲክቶክ ላይ ከማንም ሰው ጋር ተግባብታ ስቃ ተጫወታ፣ ሁሉንም ሰው ሪስፔክት አድርጋ ነው እንትን የምትለው የምታልፈውና፣ ደዚ ይህንን ደግሞ የወረሰችው ከእናቷ ነው። እናቷ አስተዳደጓ ነው። ስለዚህ እናቷም ልትመሰገን ይገባል በዚህ በኩል ነገር ግን እየተወራ ያለው ነገር ደግሞ አፍናታለች አሁን እየተባለ ነው በጣም አፍናታለች በጣም ምንም አታደርጋትም እናት እናታት ምንም ከሆዷ የወጣችውን ልጅ ምንም አታደርጋትም ብዙ ነገሮች ልቅስ ነገሮች በተባባሱ ቁጥር እያናድዷት የሆነ ጉዳት እንዳታደርስባት በጣም ፈራለሁ ምክንያቱም በንዴስ ንደት ወይም እልክ ምላጭ ያስወጣል ይባላል እና በንደት የሆነ መጥፎ ነገር ላይ ምት እንዳትላት በልጅቱ በጣም ያም ከጎን ወይም ውጭ ያሉ ሰዎች ብዙ ነገር በሚያስቀብጡት ብዙ ብዙ ነገር በሚሉት ተነሳስታ፣ ወይም ተገፋፍታ፣ ወይም እልክ ይዘዋት፣ ወይም ደግሞ ተናዳ የሆነ በመሀላቸው የሆነ ነገር ተከፍቶ ለናትም ጸጸት፣ ለልጅቱም ጸጸት እንዳይፈጠር ነው እኔ የምፈራው ማለት ነው እና ጋይስ

እና እንደዚህ የሆነ ተዳሪ ያለ ሰው ማሽቃባጡን ቢያቆም እንትን አሌክስ ደግሞ ከእናቲቱ ጋር በደንብ ተግባብቶ ልጅቱን ቢያንስ እጁ እስከሚያስገባ ድረስ የሚያፈቅራት ከሆነ እንግዲህ የሚነግረው እንዳነጋገሩ ትናንትና እራሱ እምባ እየተናነቀው ይመስላል የተናገረው ንግግር እና የሚያፈቅራት ይመስላል። እና የሚያፈቅራት ደግሞ በእናቷንም አክብሮ በስነ ስርዓት ተግባብተው ብትናደድም ብትቆጣም ብትፈራም ግን እንዳትፈራ አድርጎ። ምክንያቱም እናትፈርታ ሊሆን ይችላል። እኔ አልፈርድም በእናቴቱ። ምክንያቱም አንድ ሴት ልጇን ስንት መከራ፣ ስቃይ አሳልፈ ያሳደገቻትን ልጇን ለአንድ ቲክቶክር ለተዋወቀችው ሰው ትችች ሊር ስትላት እውነት ነው። እኔ ብናታል አልፈርድም። ሊሰማት ይችላሉ ውስጧን። ስለዚህ እናቴቱን ቀስ አድርጎ ያን ማድረግ ያለበት ይህ ዝም ብሎ እናትሽን እንድናርጋት ምናምን የሚል ሰው ሳይሆን አሌክስ ራሱ ቀስ ብሎ ልጅቱን በስነ ስርዓት እሱ ጋር መቀበል ወይም ከእናቲቱ በራሷ ፍላጎት ልጁን ልጅቱን እንድትሰጠው ማድረግ ይችላል ማለት ነው። ግን እሱን ብዙ ጊዜ ለምኛት አለው፣ ግን እያሰደበችን ስለሆነ ነው ምናምን እያለ ነው። ግን ደግሞ ያቺ ሊዲያ ነው ምን የሚለ ልጅ ያው እናቲቱ አልፈርድባትም። ብዙ ጊዜ ምላቸው ለምንደው ታውቃላቸው ልጁ ቲክቶክ ላይ በጣም ብዙ አፍቃሪ ነን የሚሉ በጣም ብዙ ልጆች እየሰቀሉት ምናምን በጣም ብዙ ልጆች ያን የነ ስታይ እናት ይህ ልጅ የቲክቶክ በጤቱ ትን የተዋወቅሽው እና ነገ ጠዋት ቢጎዳሽ ስለሆነ ብላ አስባ ነው እኔ እንጃ አስባላት ነው የሚመስለኝ፣ እንጂ በጥሩ በመጥፎ ነገር ግን ምንም ብትሆን እናት ናት። እንደገና ከአንድ አመት ሙሉ ደግሞ ለብቻዋ ማሳደግ ከባድ ነው፣ እና በእናቲቱ ላይ መጥፎ ነገር ባትፈርዱ፣ ልጅና እናት ብትተዋቸው አሁን ጂጂክያና ሳም የተፈጠረው ቤት ነገር ነው፣ አሁን እየተፈጠረ ያለው ማለት ነው። ነገር ግን ራሳቸው ቢፈቱ ይሄ ትዳር ትዳር ያለው ሰው ትቶ እናትና ልጅ የራሳቸው ችግራቸውን ቢፈቱ እንዲሁም እንደው የእናትና ሲጣሉ ወደ ሚዲያ እናትና ሲጣቱ ወደ ሚዲያ ባይመጣ በጣም ነበር ደስ የሚ ነገር ግን አሁንም ራሳቸው ችግራቸውን ቢፈቱ በጣም አሪፍ ነው ብዬ አስባለሁኝ ማለት ነው። ምክንያቱም እንደዚህ በጣም ነው የሚከብደው። ጋይስ በጣም ችግር አላቸው። አሁን ደግሞ ዲዚ እያለቀሰች ኢንስተግራሟ ላይ በጣም እያለቀሰች ምናምን ለቃለች አፈናኛለች ምናምን ብላ ማለት ነው። እና ዲዚም ያው ገና አፍላ ስለሆነች ወይም ደግሞ የፍቅር ስሜቱ በጣም አሁን ሰዓቷ ስለሆነ ከአሌክስ ጋር አትሄጂም ወይም ደሞ አሌክስ ስመተው አለብሽ ስትላት፣ በቃ ሊቢ ሰዓት እንትን በጣም ብዙ ነገሮችን ልታደርግ ትችላለች ከምታፈቅረው ከሆነ ማለት ነውና ከባድ ነው በዴዚ መፍረድ ማለት ነው። እና ግን ዋናው ነገር ይሄ ከዳር ከዳር ያለው አሽቃባጭ ቁሞ እናትና ልጅ በደንብ ተግባብተው እንዲሁም ደግሞ አፍቃሪ አሌክስ በደንብ ሶስታቸው በደንብ ሰርተውበት በስነ ስርአቱ፣ ራሷ ልጅን ወይም ዴዚን ለሱ እንድትሰጠው ማድረግ ይችላል። በስነ ስርአት ማለት ነው። ግን ውጭ ላይ ገሌም ወጥተው ስለሰደቡ ምናምን አንዳንድ ጊዜ ማለት በእናት አይፈረድም። ምንም ብትሆን እናት ናት። እየሆነች አሉ በጣም ብዙ መጥፎ የሰማውን ነገር በጣም ከባድ ነው። ነገር ግን እኔ መፍረድ አልችልም ያላየትን ነገር ምክንያቱም አስረባን ያሳደግቻት ናምናም ነገር የተባለ ነው ቸግረዋት እንደሆን ይችላል። የሰው ልጅ ከቸገረው መቼም ምንም ማድረግ አይችልም ያለውን ነው የሚሰጠውና ብዙ ነገር እያወሩ ነው ነገር ግን ይ እናቲቷ አልፈርድም ምክንያቱም አንድ ሴት ልጇን ፈርታ ሊሆን ይችላል። ለቲክቶክ የተዋወቅች ወንድ አልሰጠም ብላች እንደገና ደግሞ ልጁ በጣም ብዙ አፍቃሪ ያለበት ምናምንና ያን ያንን አስባና ፈርታ ልጅ ትጎዳለች ብላ አስባ ነው እንጂ የሚሆነው የእውነት እንትን ብላ አይደለም ይመስለኛል። እና አሌክስ ደግሞ ያው ብዙ ነገር እየሰማውታለ ወይም ልጅቷን በጣም ብዙ በድላታለች ምናምን ምናምን እያለ ነው ያንን ያንን ነገር ትቶ ዝም ብሎ አሁን ሰላማዊ ነገር ፈጥሮ ሶስታቸውም ሰላም ሆኖ እኔ ልጅን በስነስርዓት ልጅቷ አሁን ችግር ሊደርስባት ይቻላል ወይ፣ ራሷ ላይ ችግር ልታደርስ ይችላል። ሲሆነ አይበልባት እንጂ፣ ወይም እናቷ ልጁ ላይ ችግር ልታደርስ ይችላል። ምክንያቱም ለምን ታውቃላችሁ፣ ሰይጣን ወይም ደግሞ በንዴት ወይም ደግሞ በልክ የሆነ ነገር ሲደረግ በጣም እንትን ከባድ ነው ጋይስ እና አሁን ወይዘሮ እንዴ ዘየ ልጅ የዲዚን እናት እንዴ እናረጋሻለን እንዴ በፖሊሲ ናስ ጀምና ምን ሲለዋት ልጇ ላይ የሆነ ችግር ብታደርስ ባንቺ የተነሳ ነው። የነገር ማለት ምንም ምንም ብትወዱት አንድ ሰው ድንገት እናደዱበት አላችሁ ተናዳ የሆነ ነገር ብታደርጋት ሳ ይሄ ማን ያድናታ አሁን እት ከባድ ነው። ስለዚህ እንዴ እኔ ቢረጋጉ ብዬ ነው ማስቡ ማለት ነውና የኔ ሀሳብ ይሄን ይህን ይመስል ነበረ። ያውነት በጣም የተፈቀደ ሰው አንድ ላይ ይሆን እውነት ለመናገር በጣም ደስ የሚሉ ጥንዶች ናቸው። በጣም ግን በስነ ስርዓትና በስነ ምግባር ህጉንና ቤተሰብን ባከበረ ራሳቸውን ባከበሩ መንገድ በአንድ ላይ ቢሆኑ ደስ ይላል። ግን ደግሞ ስንት ዓመት ሙሉ አሳድጋ ሀያ አንድ ዓመት ሙሉ አሳድጋ መንጭቆ ከእናቱ ወስዶ ራሱ ጋር ሊያደርግ የሚቀረውን ኒንጃ ትክክል ነው ብያ እንደ ራሴ ማለት ነው። እና የአገሬ ልጆች ባይ ባይ ደህና ሁኑ።